ሰላም እንዴት ናችሁ? ውድ አድማጮቻችን በያላችሁበት የእግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። እስከ መጨረሻው በመከታተል ቪዲዮውን ላይክ፣ ሼር በማድረግ እንድትተባበሩ በእግዚአብሔር ፍቅር ይጠይቃችኋለሁ። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቱን በመጫን ለቀጣዩ ቪዲዮ ራሳችሁን እንድታዘጋጁ በእግዚአብሔር ፍቅር እጠይቃችኋለሁ። ተባርካችኋል። ዛሬም እንግዲህ እግዚአብሔር ሊያናግራችሁ ሲፈልግ የምታዩቸውን ሰባት ምልክቶች አብረን እንመለከታለን። እስከ መጨረሻው ተከታተል። በልብህ ውስጥ እንዲህ ያለ ነገር ተፈጥሮ ያውቃል? ማስረዳት የማትችለው ቀስቃሽ ስሜት፣ የሆነ ነገር እየተከሰተ እንዳለ የሚነግርህ ውስጣዊ ድምፅ፣ ግን ነገሩ እየሆነ እንደሆነ ማየት ባይቻልም የሚሰማ ነገር እንዳለ። ይህ አጋጣሚ በዘፈቀደ የሚከሰት አይደለም። ካንተ የመጣ ሐሳብ መስሎም እንዳይሰማ ሚስጥሩን አብረን እንመልከት። እግዚአብሔር ነው። በእጅጉ ትኩረታችሁን ለማግኘት ሲነሳ እንዲህ ነው። ጥያቄው እግዚአብሔር እየተናገረ ነው ወይ የሚለው ሳይሆን ዋናው ነገር አንተ በትኩረት እየሰማ ነው ወይ የሚለው ነው። ዛሬ እግዚአብሔር እናንተን የሚያናግርበት አስደናቂ መንገዶች እኒህ። ምናልባት ከሚቃጠለው ቁጥቋጦ ውስጥ የመጣ ድምፅ ላይሆን ይችላል። ከተራራ ጫፍ ላይ ባለ ነጎድጓድ ላይሆን ይችላል። ነገር ግን እግዚአብሔር አሁንም ይናገራል፤ በደስታ ውስጥ፣ በችግር ውስጥ፣ በመዘግየትና በቅስፈት አንዳንዴ በኃይል አንዳንድ ጊዜ ደግሞ በዝግታ ውስጥ ግን ሁል ጊዜ ከትልቅ ዓላማ ጋር። በመጽሐፍ ቅዱስ ውስጥ እግዚአብሔር ሕዝቡን ለመምራት ምልክቶችን ተጠቅመዋል፣ ሊያርማቸው ሊያዘጋጃቸውና ወደ ቃል ኪዳኑ እንዲገቡ ሲያደርጋቸው። ዛሬም የልጆቹን ልብ ለማግኘት ምልክቶችን እየተጠቀመ ነው። እነዚህን ምልክቶች ካዩ ችላ አይበሉ ከሰማይ የመጣ ቀጥተኛ መልእክት ስለሆነ እግዚአብሔር ሊናገር ሲሞክር የምታያቸው ሰባት ምልክቶች እነዚህ ናቸው። አንደኛ፣ በተደጋጋሚ የሚመጡ መልእክቶችና አጋጣሚዎች። ተመሳሳይ የመጽሐፍ ቅዱስ ጥቅስ ትሰማለህ። በስብከት ውስጥ ተመሳሳይ ሐረግ ብቅ ይላል፣ ወይም በማታውቃቸው ሰዎች ንግግር መሃል የሰማኸው ድምፅ ልብህን አንኳኩቷ ለአንተስ እንደሆነ እስኪሰማህ ድረስ ትኩረትህን ይስባል። ተመሳሳይ ታሪክ መንገዳችሁን መከተል ይጀምራል። ይህ አጋጣሚ አይደለም፣ የምታረጋግጡበት ጊዜ እንጂ። በመንፈሳችሁ ውስጥ ዘልቆ እስኪገባ ድረስ እግዚአብሔር አንድን ነገር እንድትሰሙት ሲፈልግ ይደጋግመዋል። በመጽሐፍ ቅዱስ ውስጥ ስለ ሳሙኤል አስቡ። የእግዚአብሔር ድምፅ ለመጀመሪያ ጊዜ ሲሰማ አላወቀም ነበር። ጌታን፣ ተናገር ባሪያ እየሰማ ነው ብሎ ፈቃደኝነቱን እስኪሰጠው ድረስ መደጋገሙን ያሳየናል። በሕይወታችሁ ውስጥ የሆነ ነገር በተደጋጋሚ ከቀጠለ ለአፍታ ቆም ብላችሁ አስተውሉ። እግዚአብሔር ቀጣዩ እርምጃችሁ ምን ማድረግ እንደሆነ እያጎላ ይሆናል። ሁለተኛው እረፍት ማጣት። በሕይወታችሁ በዕለት ተዕለት እንቅስቃሴያችሁ ውስጥ ሁሉም ነገር ጥሩ ይመስላል። ስራችሁን ስታዩት የተረጋጋ ነው። ከሰዎች ጋር ያላችሁ ግንኙነት ጥሩ ላይ ነው። የምትፈልጉትን ነገር እያሳካችሁ ነው። ሆኖም ግን በውስጣችሁ እየጨመረ ያለ አለመረጋጋት አለ፣ የማይጠፋ እረፍት ማጣት። ይህም ችላ የሚባል ነገር አይደለም። እግዚአብሔር ወደፊት የምትራመድበት ጊዜ ሲደርስ ብዙ ጊዜ ብዙ ጊዜ ምቾት የነበራችሁ ነገሮች ሁሉ ውስጥን መረበሽ ይጀምራሉ። ለአዲስ ነገር ሲያዘጋጅህ መጀመሪያ በአሮጌው ነገር ላይ እረፍት ያሳጠሃል ስለ አብርሃም አስብ። እግዚአብሔር ሁሉን ነገር ወደ ኋላ ትቶ ወደማይታወቅበት እስኪሄድ ድረስ የተመቻቸ ኑሮ እንደነበረው። መንፈሳችሁ እንዲህ ያለ ስሜት ሲሰማው፣ ነገሮችን ለማስተካከል፣ ለማረጋጋት አይድከሙ። በዚህ ጊዜ ትኩረታችንን በእግዚአብሔር ላይ አድርገን ሊመጣ ላለው መልእክትና ትዕዛዝ ልባችንን እናዘጋጅ። ሶስተኛ የተዘጉ በሮች። ትጸልያለ ታቅዳለህ ጠንክረህ ትሰራለህ እና ቀና ብለህ ስታይ በሩ ግን አሁንም ዝግ ነው እድሎችህ ይባክናሉ ግንኙነቶች ይፈርሳሉ እቅዶች ይረሳሉ በእነዚህ ጊዜያት እንደ ወደቃችሁ ቢሰማችሁ ይህ ሁሉ ነገር እናንተን ለመጣል እንዳልሆነ ብነግራችሁስ የጥበቃው አሰራር ቢሆንስ እኛ በማናስተውልበት ጊዜ እግዚአብሔር ከፊት ያለውን ያያል። አንዳንድ ጊዜ የተዘጋው በር እናንተ የምትቀበሉት ትልቁ በረከታችሁ ነው። እስቲ ያስቡት! ዮሴፍ ወንድሞቹ ባይነሱበት፣ ወደዚያ ጉድጓድ ባይጥሉት ኖሮ፣ እንዲሁም ባይሸጥ ባይታሰር ኖሮ እሱን የሚያጠፉት የሚመስሉ በሮች ወደ እጣ ፋንታው አሳልፈው ሰጡት። እግዚአብሔር በሩን ሲዘጋ የተሻለውን እንደከፈተልህ እመን። አራተኛ፣ መዘግየቶች መጠበቅ በጭራሽ ቀላል ሆኖ አያውቅም። በዛ ላይ ጸሎቶች ያልተመለሱ ሲመስሉ የእግዚአብሔርን ዝምታ አምኖ መቀበል ይፈትናል። ነገር ግን ዝም መባል መነፈግ አይደለም። እንዲሁም ዘገየብን ማለት ተከለከልን ማለት አይደለም። እግዚአብሔር ወደ እኛ ከመምጣቱ በፊት በማስጠበቅ ውስጥ ሊያጠነክረን ብዙ ጊዜ የጥበቃ ወቅቶችን ይጠቀምባቸዋል። በአስራዎቹ ዕድሜ ውስጥ እያለ ንጉሥ ሆኖ የተቀባውን ዳዊትን አስብ። እስኪ በደንብ አስቡት፣ ንጉሥ ነህ ተብሎ የተቀባው ዳዊት ዓመታትን እየሮጠ እየተደበቀ እየጠበቀ አሳልፏል። በዚህ ሁሉ መከራ ውስጥ ግን ጊዜው የባከነ እንዳይመስልህ፣ ወቅቱ የዝግጅት ጊዜ ነበር እንጂ። ብዙ የተገባልህ ቃል ኪዳኖች ቢኖሩም ግን ምንም የማይመሳሰል ጭራሽ የማይንቀሳቀስ ወቅት ላይ ከሆንክ አስታውስ፣ አንዳንዴ እግዚአብሔር ያዘገይሃል። አጥፍተህ እየተቀጣህ እንዳይመስልህ ግን እርሱ የበለጠ ጠንካራ ነገር በውስጥህ እየገነባ ነውና አምስተኛ የሰዎች ንግግር በህይወታችሁ ላይ ምክር የምትፈልግበት ጊዜ አይደለም ማረጋገጫም እየጠበቅ አልነበረም ሆኖም የአንድ ሰው ተራ የሚመስል ንግግር ልብ ውስጥ ተቸንክሮ የሚቀር ይሆንብሃል በጓደኛ በእንግዳ ስብከቶች ወይንም በማታቃቸው ሰዎች ሊሆን ይችላል ቃላቶች መንፈሳችሁን ከሚገባው በላይ ሲያገኛችሁ ብዙ ጊዜ መንፈስ ቅዱስ በእነሱ እየተናገረ መሆኑን አስተውሉ። እግዚአብሔር መልእክቱን ለማድረስ ሰዎችን ይጠቀማል። ናታን ከንጉሥ ዳዊት ጋር ሲገናኝ ወይም አስቴር ንጉሱን ለማናገር ስትገባ በፊት የነበረውን ሂደት አስብ። ዛሬም መልእክተኞች አሉት፣ ይልካቸዋልም ማያስፈልግ በሚመስልም ጊዜ ያልተጠበቁ ቃላት ያልተጠበቁ እይታን ስለሚከፍቱ ትኩረት መስጠታችሁን አትዘንጉ። ስድስተኛ፣ መንፈሳዊ ረሃብ እያደገ ይመጣል። ድንገት እንዲሁ እንደገና ለጸሎት ውስጣችሁ ይነሳሳል። መጽሐፍ ቅዱስን በጥልቀት ማንበብን ትፈልጋላችሁ። የአምልኮ መዝሙሮች ከዐይኖቻችሁ እምባን ያወርዳሉ። ከዓለም ጫጫታ ይልቅ በእግዚአብሔር ዘንድ ብቸኝነትን ትሻላችሁ። ያ ረሃብ ከተፈጥሮ በላይ ነው። መንፈስ ቅዱስ መንፈሳችሁን እያነሳሳ ነው። እግዚአብሔር እየተጠጋ ጠለቅ ብሎ እየጠራ መሆኑን የሚያሳይ ምልክት ነው። እንደዚህ ባለ መሳብ ወደ እርሱ በሚያስጠጋችሁ ወቅት አትከልክሉት። ዝግጁ ሁኑ። እግዚአብሔር አንድን ኃይለኛ የሆነን ነገር ሊገልጥልህ በዝግጅት ላይ እንደሆነ ያሳያል። ሰባተኛና የመጨረሻ፣ በውጥረት ውስጥ ብትሆንም ሊገለጽ የማይችል ሰላም። በዙሪያ ያለ ነገር ሁሉ መጨነቅ እንዳለብህ ይነግርሃል፣ ግራ መጋባት አለብህ፣ መውደቂያ ቀርቦሃል የሚል፣ ነገር ግን ቀጥሎ መረጋጋት ይሰማሃል ሰላምም ይሞላብሃል። እንዲህ ያለ ሰላም ተፈጥሯዊ አይደለም፣ ከተፈጥሮ በላይ ነው። ቃሉም የገባልህ ሰላም ይህ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 27፣ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራም። ምንም አይነት ምድራዊ ትርጉም የሌለው ሰላም ሲሰማ እግዚአብሔር ልብህን እንደሚጠብቀውና እርምጃህን በእርጋታ እንደሚመራው ምልክት ይሁን። ዋናው ነገር እግዚአብሔር እየተናገረ ነው። ምናልባት በነጎድጓድ ወይንም በንፋስ ላይሆን ይችላል። ወይም በራዕይና በህልም ቢሆንም በልዩ ልዩ መልኩ እግዚአብሔር አሁንም ይናገራል። ጥያቄው ግን እግዚአብሔር የሚናገርበትን መንገድ እያስተዋልክ ነው? ትኩረትስ ለመስጠት ፈቃደኛ ነህ የሚለው ነው። ባልጠበቃችሁት፣ በተዘጋው በር፣ ባልመረጣችሁት እድሎች፣ ችላ በማያስብል ናፍቆት፣ በማትገልጹት ሰላም ውስጥ ይናገራል። ይህም ቀላሉ መንገድ በማስተዋል ዝግጁ መሆን ነው። እግዚአብሔር ዛሬም በእናንተ ህይወት ውስጥ እየተናገረ ነው። እርሱን ለመስማት ሁሌም ዝግጁ ይሆኑ። በዚህ ቪዲዮ ከተጠቀማችሁ ላይክ አድርጉ፣ ለወዳጆቻችሁም ሼር በማድረግ ይተባበሩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ተባርካችኋል።